የምን አደጋ ነው? ትሰማኛለህ? ፎንቄ ከዚህ በኋላ ተሳስተ እንደዚህ ዓይነት ነገር ውስጥ ብገባ የኔም ያንተ ነገር ያበቃለታል። ገባ አይደለ ጅል? ውይ፣ ጸጋ ትወና አንደኛ ትችላለች። ከዚህ በፊት ታስታውሱ ከሆነ ያሬድ በጥፊ የመታት ጊዜ ቤዛ ቹቻ ሄለን ሆነው እንዳለቅሱ ሁላ አዝነውላት እንዳለቅሱ ሁላ ሊረዷት ሁላ ቃል ገብቶ ነበረ ማለት ነው። አሁን ደግሞ የዛኑ ተመሳሳይ አይነት ስራ ሰራች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የበጎ ቤተሰቦችና የአፍላ ፍቅር ወዳጆችና እንዲሁም ተከታታዮች እንደምን አላችሁ? እኔ ጋር አለሁኝ። አልሐምዱሊላ ሰላም ነኝ። እንግዲህ ጸጋን እንዳያችኋት፣ አትንኩኝ፣ አይናችሁን ለአፈር አትጠጉኝ፣ አትንኩኝ፣ አላያችሁ አትሁኝ። ጸጋ ትችላለች። እኔ ጸጋ ትችላለች የምለው በምክንያት ነው። ጸጋ ትችላለች። እንግዲች አይታችኋት ከሆነ ከዚህ በፊት እንዳያችሁት ያሬድ በአንቺ ምክንያት ህይወት እየተበጠበጠ ነው፣ በአንቺ ምክንያት የማልፈልገው ህይወት ውስጥ እየገባሁኝ ነው፣ በአንቺ ምክንያት ከመወዳት ቤዛ ጋር እየተለያየሁ ነው እያጣኋት ነው ብሎ በጥፊ መቷት ነበር የሆነ ሰዓት ላይ እና ያኔ በጥፊ ሲመታት የሚያሳዝን ህይወት እንዳላት እንዲሁም እሱን ቀርቶ እሱን እነ ቤዛን ቀርቶ ከሱ አልፎ እኛም ራሱ አንዳንድ ሰዎች ያው ካደረገችው እሷ ከምታደርገው አንጻር ያው ብዙ ሰው ባያዝንም አንዳንድ ሰዎች አዝነዋል። እና ያንን ዘዴ ተጠቅማ በኋላ ላይ ውሸቷን እንደሆነ እንደዛ አይነት ሰው እንዳልሆነች እንደዛ አይነት የሚያሳዝን ህይወት እንደሌላት መልሳ ቤዛን ልትበቀላት ስትል እሷ ውሸቷ እንደሆነ ነግራት ነበረ፣ ማለት ነው። ልክ አሁንም የዛኑ ተመሳሳይ ስራ ነው የሰራችው። ይምክን ስራዋ እንዳይጋለጽ ማንነቷ እንዳይታወቅ፣ ሰውዬው ማንነቷን እንዳይነግርባት ለእነ ቀስቴ እንዳ እንዳይነግርባትና እንዳ ያሳውቅባት የተጠቀመችው ዘዴ ነው ብዬ ነው ማስበው። እውነት እሷ የሆነ መጥፎ ነገር ደርሶባት ግን አልደረሰባትም ማለትም አልችልም ደርሶባታል ማለትም አልችልም። ማለትም እሷ ምክንያቱም ከባድ ሰው ስለሆነች እንደት ነገሮችን ማስኬድ እንዳለባት ስለምታ ከዛ ነገር ለመወጣት ነው ብዬ ነው ማስበው። ለማንኛውም እንዳያችኋት እኔ ግን አሳዘነች፣ ሐቂቀተን አሳዘነች። ነጭስ ያው የሴት ልጅ ህይወት ከባድ ነው። እና ምን አልባቻ ነገር ተፈጥሮባት ከሆነ አዘምኩኝ ማለት ነው። እንግዲህ ሌላው ደግሞ እዩሲ በመንገድ ላይ ሲያገኛት ሄቨንን፣ ማንን እየጠበቅሽ ነው ሲላት፣ ይቅርታ እኔ ሰው እየጠበቅኩ ነው፣ አንተ ምን ልትሰራ መጣህ ትለዋለች እንዴ እኔ ሰው አይደለሁም እንዴ? ሰው እየጠበኩ ነው ማለት ምን ማለት ነው? እኔ ሰው አይደለሁም ብሎ ቢመልስላትም ይቅርታ ያንተ አስተሳሰብና የእኔ አነጋገር ይለያል። አነጋገሬን ወደ ሌላ ነገር ወስደሁ ከሆነ አላውቅም። ነገር ግን አንተን ሳይሆን ሌላን ሰው እየጠበኩ ነው በማለት ትነግረዋለች። ከትንሽ ቆይታ በኋላ ይህን ሰውዬ ማየት አለብኝ፣ ይህን ሰውዬ የምትጠብቂውን ሰው ሳላይ የትም አልሄድም ብሎ ይናገራል። እሷም እናያለን ያለን፣ እንግዲህ የሚመጣው ሰው ማን እንደሆነ ስለማይታወቅ ብትሄድ ነው የሚሻለህ ስትል ታስፈራራዋለች። እሱም አባትሽ ናቸው እንዴ? አባትሽ ነው ብሎ ቢጠይቃትም እሱም ሊሆን ይችላል፣ እሱም ላይ ይሆን ይችላል፣ ግን አንተ ብትሄድ አይሻልህም? ስትል አይ አባትሽ ሊሆኑ ስለሚችሉ ብሎ ቀስ እያለ መንገዱን ይጀምራል። መንገዱን ከጀመረ በኋላ ከትንሽ ደቂቃ በኋላ ቦቸራ ይመጣል። እንግዲህ ቦቸራ በመጣበት ሰዓት እዮሲ ተደብቆ እያየው ነው። እዮሲ በተደጋጋሚ ጊዜ እንደማያፈቅራት እንደማይወዳት፣ እሱም ይሁን ሌሎቹም ሲጠይቁት፣ እሷም ስትጠይቀው፣ ሌላም ሰው ሲጠይቀው፣ ሄቨንን እንደማያፈቅራት እንደማይፈልጋት ነው የሚናገረው። ነገር ግን ሲከታተላት ሲያያት እግር እግሯን ልክ እንደ ጥላ ሲከተላት የፍቅር ስሜት ነው የሚመስልበት። እሱ ግን አልታወቀውም መሰለኝ አላኩል ሀደን ቦሸራ በመጣበት ሰዓት ያየው ዮሲ ይሄ ቆቀራም ይሄን ቆቀራም ሰውዬ ነው ይሄን ቆቀራም ልጅ ነው ሰው ጠብቃለሁ ስትለ የነበረው ወይን ዮሲ ብሎ በመነደድ ጥርሱን ነክሶ እሷና እሱ ባሉበት ይሄዳልና ተመልሶ፣ ከዛ በኋላ አንተ ልጅ መቼ ነው ስራ የምትሰራው ብሎ ይጠይቀዋል። ፍየል ከመድረሷ ቀጠል መቀንጠሷ ሲል ይመልስለታል ቦቸራ። ይህ ደግሞ ምን ማለት ነው ቢለውም፣ ባክህ ከገባህ ይግባህ፣ አትረብሸን እያለ ሲነግረው ቦቸራ ሄቨን በዚህ መካከል ትገባና እናንተ ልጆች አትጨቃጨቁብኝ፣ እናንተ ልጆች አትጨቃጨቁብኝ በማለትም ስትናገር፣ በዚህ መካከል ቦሸራ ለቦሸራ እንድትለዋለች ቦቼ፣ እኔ እኮ አንተን ሳይ ጥርሴ አይገጠምም፣ በዛ ላይ እና ጋስ ጀንበሬ ስትል ትነግረዋለች። ጋስ ጀንበሬ ማለት አስቂኝ ጨዋታ አዋቂ ቀልደኛ ናቸው ስትል የሰፈራቸውን ቀልደኛ ሰዎች ትነግረዋለች። ልክ አንተ ማለት ልክ እንደዛ ሰዎች ናቸው ስትለው ቦቸራ የሄድና ለሚኪ እኔ እኮ ማለት በዳይሬክተሯ ልጅ ስም የወጣልኝ ጋሽ ጀንበረ ነይ ሲል ይነግረዋል ለሚኪ። እንዴ ሚኪ ነገሩን ይገለብጥና ጋሽ ጀንበረ ማለት እኮ ሬሳ ነው ይለዋል። እና አት ደንግጥ ጋሽ ጀንበሬ ማለት ቀብር አስፈጻሚ ነው። ስለዚህ እሷ ብድግ ብላ ቀብር አስፈጻሚ ነህ፣ ሬሳ ነህ እያለችህ ነው ብሎ ሚኪ ለቦቸራ ሲነግረው እንግዲህ ቦቸራ ተቆጥቶና አኩርፎ ሄቨን ወደ የምትተላለፍበት መንገድ ላይ ሲሄድ ያገኛታል። ቦቼ ሰላም ነው ብትለውም፣ እሱ ሊመልስላት ፍቃደኛ አይደለም። እንደምን ነው ስትል፣ እኔ በትናንትናው ነገር ተቆጥቻለሁ። ምክንያቱም ጋስ ጀንበረ ማለት ቀብር አስፈጻሚ እንደሆነ ሰምቻለሁኝ። ነገር ግን በዚህ አጋጣሚ ደግሞ ጋስ ጀንበረ ማለት ቀብር አስፈጻሚ እንደሆነ ብሰማም ደግሞ ሬሳ ማለት እንደሆነም አውቅ ያለውን ሲል ይነግራታል። እንግዲህ በዚህ ንግግር የተደመመችውና የተገረመችው ሄቨን ቦቼ አንተ ምናልባት የምታውቃቸው ሌላ ጋስ ጀንበረ ሊሆኑ ይችላሉ፣ ግን በዓለም ላይ ስንት ጋስ ጀንበረ አለ ብትለውም እሱን አላቅልሽም። ስለዚህ ካላወቅ ጋስ ጀንበራ አንድ ብቻ አይደለም። ምናልባት ቀብር አስፈጻሚ አንተ የምታውቀው ሲሆን፣ እኔ ደግሞ ጋስ ጀንበረ ያልኩት በሰፈራችን የሚያስቀኝና የሚቀልደኝ ያንን ሰው ነው። ስለዚህ አንተ ማለት ያ እኔ የማውቀው ህጋሽ ጀንበረነ ስትል አረጋግተዋለች። እንግዲህ ቀስቴና ያሬድ የጸጋን ሁኔታና ቤተሰብ አስተዳደጓን ለማጥናት ለማወቅ ያልፈነቀሉት ድንጋይ የለም ነበር። በመጨረሻም ተሳክቶ እንግዲህ መጀመሪያ ላይ ያያችሁት ቪዲዮ አለ። ስለዚህ በዛ ምክንያት ቹቻ እና ቀስቴ ትንሽ ተጣልተው ተቀያይመው ነበረ። እንደዚሁም ያሬድና ቤዛ ተቀያይመው ነበረ። ያሬድም ለጥፋቱ ይቅርታ ጠይቆ እንደዚሁም ቀስቴ ለቹቻ ይቅርታ ቢጠይቅላትም ከዚህ በኋላ ዓይንህን ማየት አልፈልግም ስትል ዓይኑን አነቁረው ነበረ ማለት ግን ግንጆቻ ወንድ ወንድ እያረጋት ነው ማለት ነው። ብትረጋጊ ነው የሚሻል ይሻል። እዛ ቅስት ያንጠለጠል ይሻል። ተረጋጊ እንዳይሴት እንዳይሴት ሁኚ ማለት ነው። እና ለማንኛውም ቤተሰብ ከዚህ በኋላ አጠገቤ እንዳትደርስ አልልህም፣ ግን እዚህ ስራ ደግመህ ከገባህ ና እዚህ ስራ እንደዚህ አይነት ስራ ከገባህ እንደዚህ አይነት ስራ ገብተህ ካገኘሁህ እንደዚህ አይነት ስራ ውስጥ ገብቷል ካሉኝ ከአንተ እጀን ነው የማነሳው፣ ስትለው ነበረ ቹቻ ማለት ነው። ምክንያቱም ሁልጊዜ እስር ቤት የሆነ ነገር አጥፍቶ የሆነ ወቀሳ ነቀሳ ምናምን ነገር በጣም እንደ ሰለቻት ያው ያስታውቃል እንግዲህ ቀስቴም እንግዲህ አይደራደርም፣ የሆነ ነገር ካሉት በእርግጫ በጥፊ ነው የሚለው እና ያ ነገር ጸባይህን አስተካከል ብለዋል፣ ማስጠንቀቂያ ሰጥተዋል። ያ ካልሆነ ዓይንህን ማየት አልፈልግም ስትለው ነበረ። ቤተሰብ እንግዲች የዛሬው ቪዲዮ ይህንን ይመስላል። አመሰግናለሁ ሰብስክራይብ እና ላይክ ስለምታደርጉኝ ስለምታበረታችሁኝ አላህ ይጠብቃችሁ። አሁንም ለቤት አዲስ ካላችሁ ሰብስክራይብና ላይክ ማረጋችሁን አትርሱ። አግዙኝ፣ አበረታቱኝ። እወዳችኋለሁኝ። ላይክ ማረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም።